ኪራ ለጽናት ልጅ መውለድ አለብን፣ ፍቅራችንን አሁን ላይ እንደ አዲስ መጀመር አለብን፣ ቤት እያሳጣችንን ነገሮች ሁሉ አሁን ላይ መመለስ ይኖርብናል እያለ እየነገራት ነበረ። እሷም አሁን ላይ እኔ ዝግጁ አይደለሁም፣ ትንሽ መቆየት እፈልጋለሁ ብላ መልስ ሰጥታለች ማለት ነው። አሁን ላይ ኪራና ጽናት ደስ የሚል ፍቅር እየኖሩ ነው ያሉት። ጽናት ኪራን እያፈቀረች እየወደደችው፣ ግን አሁን ላይ ልጅ መውለድን አትፈልግም። ለምን ይመስላችኋል? በፊት ላይ እንግዲህ ሳትፈልግ ነበረ ያረገዘችው፣ እንደዛው ሆና እንግዲህ ቤቲ ልጇን አስወርዳባት ነበረ። አሁን ላይም የፈራች ነገር ያለ ይመስላል። ኪራሙ ከአሁን በኋላ የአንቺን ፍላጎት ብቻ ማሟላት ነው የሚሆነው ብሏታል። ከዚህ በፊት ሲበድላት የነበረውን ነገሮች ሁሉ አሁን ላይ ግን ሊክሳት ይፈልጋል ማለት ነው። በጽናት ድራማ ላይ በክፍል 45 አሁን ላሳዩን ደስ በሚል ፍቅር ብዙዎቻችሁ ደስተኛ ናችሁ። ታዲያ ይህንንም ቪዲዮ ላይክ በማድረግ ጀምሩ። ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ። ለዚህ ቻናልም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮች ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ጽናት እንደሚታወቀው በቤቲ ማበድ ምክንያት አሁን ላይ ራሷን እየወቀሰች ነው ያለችው ምንም ያህል ብትበድለኝም አሁን ላይ ግን እያሳዘነችኝ ነው ያለችው። እንደው ፈጣሪ ሆይ አደራህን ልቦናዋን መልስላት እያለች ለእሷ እያዘነች ነው ያለችው። ኪራም ደግሞ እንደዚህ ተበድለሽ ብዙ ነገር አድርጋሽ እንኳን አሁንም ለእሷ ነው ወይ የምታዝኙ እያላት ነበረ። እሷም እንግዲህ ምንም ክፉ ብትሆንብኝ ክፋትን በክፉ አልመልስም እኔ ጥሩ ሆኜ አይደለም፣ ግን ደግሞ በጣም አሳዝናኛለች እያለች እያዘነችላት ነው እያለችው ምንም ቢሆን አታፈቅር ነበረ። ፍቅሯን ለማዳን ብዙ መንገዶችን ሄዳለች፣ አልተሳካላትም እንጂ ምንም ያህል ልጄ እንኳን ብታሳጣኝ አሁን ላይ ግን በማበዷ በጣም አዝኛለሁ ብላ ከሌሎች ይልቅ እሷ በጣም ሩሩ ሆና እንግዲህ እያዘነችላት ነው ያለችው። ቤቲስ አብዳ ነው ወይ እንደዚህ የምትሆነው ወይስ እያስመሰለች ነው ያለችው? ቤቲ እንግዲህ ኪራን ለማግኘት እስከ ጥግ ድረስ ይሄዳለሁ ብላለች። አሁን ላይ ሁኔታዎቹ ያበደችው ቢመስልም፣ ግን ደግሞ ቤቲ አይታወቅም አሁንም እያስመሰለች ሊሆን ይችላል። የብዙዎቻችሁን ግምት ቤቲ አብዳ አይደለም፣ አውቃ አሁንም እያስመሰለች ነው እያላችሁ ነው ያላችሁት። እውነት ለመናገር ሴት ልጅ ካፈቀረች ልቦናዋ እስኪጠፋ ነው የምታፈቅረው። ልታብድም ትችላለች። አሁን ላይ ሁሉ ነገሯ ቢጋለጥባትም ግን በማበዷ ብዙዎቻችን ደስተኛ አይደለንም። ጽናት በቤት ማበድ በጣም ደንግጣለች። ለዛም ነው ለኪራ አሁን ላይ ዝግጁ አይደለሁም፣ ልጁ መውለድ የለብንም ብላ እንግዲህ ውሳኔዋን የነገረችው። እሱም አሁን ላይ አንቺን ማግባት እፈልጋለሁ፣ ቤተሰቦች ጋር ሽማግሌ እልካለሁ፣ ከዛም ደስ የሚል ህይወትን እንኖራለን ኪራ በአሁኑ ሰዓት ላይ ከልቡ ጽናትን ስለቀረባት አሁን ላይ ቶሎ ብዬ ቤተሰቦችሽ ጋር ሽማግሌ ልኬ ከዛ በኋላ እኔና አንቺ ደስ የሚል ህይወትና ልጆችን አፍርተን መኖር አለብን የሚል ሀሳብ ነበረ ሲያቀርብላት የነበረው። እሷም እንግዲህ ኪራ፣ እኔናንተ ኮ በጣም ልዩ ነን። አንተ የሀብታም ልጅ ነበርክ፣ እኔ ደግሞ የደሃ ልጅ ነኝ። በዛ ላይ ደግሞ የከተማ ልጅ አይደለውም እናም ደግሞ የቤት ሰራተኛ ነበርኩኝ፣ የሚል ሀሳብ ነበረ ስታነሳለት የነበረው። ይህንን ነገር ደጋግመሽ እንዳት ከአሁን በኋላ እንደዚህ እንድትኝ አልፈልግም። ማነው ደግሞ የሚስቅብን? ማንም ይሳቃል፣ ለሰው ልጅ ቦታ የምትሰጪ ከሆነ የማይበላውን ነው የሚያከው የሰው ልጅ። ስለዚህ እኔ ደግሞ ማንም ያላየውን ውበትሽ ነው አይቼ ያገባሁት። ካሁን በኋላ አንቺ የኔና የኔ ብቻ ነሽ፣ የሰውን ወሬ የምሰማበት ሰዓትና ጊዜ የለኝም። የሚል ነው እንግዲህ ልብ በሙሉ አድርጓት አፈቅርሻለሁ አለው ሲላት፣ እወድሃለሁ ስትለው ነበረ አይናፋሪ የሆነችን የመጣችው ጽናት። ከዛም በኋላ አፈቅርአለሁ ብላ ከአጠገቡ ተነስታ ነበረ ሄደችው። አሁን ላይ እንግዲህ ይህንን ደስታ አቆይልን፣ እኔም ይህንን ደስታ እንዲያቆይልኝ ይፈልጋለሁ እያለች ነው ጽናትም። ሁለቱም በአሁን ሰዓት ላይ ደስ የሚል ህይወትን እየኖሩ ነው ያሉት። ግን ደግሞ ይበልጥ ጽናትን አሁን ላይ ያስፈራት ልጅም አሁን ላይ አልወልድም ብላ የወሰነችው የቤቲ ማበድን ስላየች ነው። ቤቲ ከአሁን በኋላ ምን አይነት ነገር ይዛ እንደምትመጣ ስለማታውቅ ብዙ ነገሮችን ረጋ ብላ ማሰብን ነው የምትፈልገው። ጽናት፣ ልበሙሉ ሴት ማለት ይቺ ናት። እንግዲህ እንዲሁ ዝም ብሎ እየተመሰረተ አይደለም። እናም ለወደፊትም እንደዚሁ ጸንቶ ይኖራል ብላ እንግዲህ ከአሁን በኋላ እኔም ካጠገብ አርቅም በምንም ሁኔታ ውስጥ ብሆን አንተን ልረሳህና ልከዳክ አልችልም የሚል ነበረ እንግዲህ ቃል ሲገባቡ የነበረው። የጽናትና የኪራ ፍቅር እንግዲህ አሁን ላይ እያስቀናን ያለው ናሆምና ሜሩም እንግዲህ እንደ ኪራ አይነት ፍቅር ስጣን እያሉ ነው ያሉት። አሁን ላይም የሜሩና የናሆም ፍቅር እንግዲህ ልክ በፊት ላይ የሚያሳልፉት አይነት የነጽናት ፍቅር ነበረ የሚመስለው። እንግዲህ ምሄሩም አሁን ላይ ናሆምን እየገፋችው ቢሆንም ግን አሁን ላይ ምንም ቢሆን መቅረብ እንዳለባት በውስጣ እያሰበች ነው ግን ለሱ ደግሞ ልትነግረው ፈቃደኛ አይደለችም እሱም እንግዲህ ስላት የነበረው እስከ መቼ ነው ከራስሽ የምትሸሽው እያላት ነው ያለው በጣም ሊቀርባት ይፈልጋል አፈቅድሻለሁ ወድሻለሁ ግን ደግሞ አንቺ ከኔ እየራቅሽ ነው ያለሽው አንቺን እንደምወድሽ ሁላ አንቺም እንደምትወጭኝ አውቃለሁኝ ግን ደግሞ ከማን እየሸሸሽ አላውቅም እና ልበ ሙሉ ሴት ነሽ እያለ እንግዲህ እሷ በተኛችበት ህልሙን እያለመ ነበረ ማለት ነው። ከዛም በዛው እንቅልፍ ይዟቸው ጭልጥ ብለው ነበረ። ከቤትም ሲወጡ እንግዲህ አንዳንድ ነገሮችን እያወሩ ነበረ። እሷም እንግዲህ አንተን እንዳላጣ ነው እኔም የምፈራው እና እኔም ደግሞ ልክ ሞት የተቃረበ ያህል ነው። አዲስ ፍቅር ለመጀመር ስሞክር እሱ ነው የሚታየኝ እያለች እያስፈራራችሁ ነው ያለችው። እሱ ደግሞ በምንም ታምር፣ ከአንቺ ልርቅ አልችልም እና ወደ ራስሽ አቅርቢኝ አታሸሽኝ እያላት ተሸክሞውን ላይ ያሽከረከራት ነበረ። አሁን ላይ እንግዲህ እየተቀራረ ፍቅራቸውን እየተገላለጹ ነው ያሉት። ናሆሚ አፈቅርሻለሁ ሲላት እኔም በጣም ብላ እንግዲህ እወድሃለሁ ነው አከብርሃለሁ ነው ያለችው ማለት ነው እና መናገር እየፈለገች ግን፣ የሆነ የውስጣ ያለው ሕመም ደግሞ፣ በኋላ እኔ ብሞት እሱ በእኔ ሞት እየተጸጸተ እንዲሁም ደግሞ ተጎድቶ ይኖራል ብላ ነው እያሰበች ያለችው። እና ቤት እያሰበች ያለችው መንገድ በጣም ትንሽ ያሳዝናል ማለት ነው ምክንያቱም ናሆማ እየቀረባት እያለ እሷ ደግሞ እያሸሸች ነው ያለችው። ሜሩዬ የናሁማን የመሰለ አፍቃሪ ባትገፊ ይሻልሻል። በኋላ ደግሞ ልክ እንደ ጽናት መስዋዕት የምትከፍለት ፍቅር እንዳይሆንብሽ ካሁኑኑ ህመሜ ህመሙ ነው፣ ደስታዬ ደስታው ነው ብለሽ እንግዲህ አምነሽ መቀበል አለብሽ ማለት ነው። ምናልባት ከህመምሽ አገግመሽ ጤነኛ ሆነሽ ልጆች ወልዳችሁ አብራችሁ ልትኖሩ ትችላላችሁ። ይህ የኔ ምኞት ነው። እንግዲህ እናንተም ትመኛላችሁ። ግን ደግሞ አሁን ላይ እያስፈራት ያለው የውስጧ ህመም ነው። ቤትም ስታሸማቅቃት የነበረው እኔ እንዳንቺ እንኳን በሽተኛ አይደለውም፣ ለምንድን ነው ኪራ ያላፈቀረኝ ብላ ራሷን ስትጠይቅ ነበረ። አንችንም ስትጠይቅ ነበረ ማለት ነው። አንቺ እንኳን ከነ ህመምሽ የሚወድሽ ናሆማ አለሽ ማለት ነው። አየሽ የሰው ልጅ ጤነኛ ስለሆነ ብቻ አይደለም የሚፈቀረው ሙሉ ማንነቷ እንግዲህ በቅናት የተሞላና በክፋት የተሞላ ስለነበረ ነው ኪራ ሲሻሻት ይሄ ነበረውና፣ ቤትም ቤቲም በአሁን ሰዓት ላይ ታሳዝናለች። እውነት ለመናገር እኔ በጣም ያሳዘነች ማለት ነው። ብዙዎቻችሁ የእጅሽ እናያገኘሽው እያላችኋት ነው በኮመንት ያው ድራማ ነው ሙሉ በሙሉ ቤትንም መጥላትም የለብንም ማለት ነው። ጽናትን እንደዛ ስትበድላት ስለነበረ ብቻ ነው የምንጣላት ማለት ነው። ስለዚህ የስራ ጉዳይ ሆኖባት ነው እንጂ እሷም እንደዚህ አይነት ሰው እንዳልሆነች ብዙዎቻችን እናውቅ ሁላችንም እናውቃለን ማለት ይቻላል፣ ማለት ነው። ምክንያቱም ድራማ መሆኑን እንዳትረሱ ማለት ነው። ብዙዎቻችሁ ለቤቴ ጥላቻ አላችሁ እውነት ነው፣ ያናድዳልና። እንደ ቤቴ አይነት ፍቅር እንግዲህ የምር አይስጠን እውነት ለመናገር ማለት ነው። እስከ ማበድ ድረስ ነው የደረሰችውና ሙሉ ልባችንን ለወንዶች መስጠት የለብንም፣ ግማሽ እንኳን ወደ ራሳችን ማስቀረት አለብን። ለክፉ ቀን ብላችሁ አስቀምጡ እሺ። እና እንግዲህ የነኪራና የነኪራ ጎር ቤትም በኪራና በጽናት ፍቅር በጣም ደስ ብሏቸዋል። እነሱ በመቀራረባቸው አሁን ላይ ፍቅራቸውን አድሶ አብሮ በመኖራቸው በጣም ነው ደስ ያላቸው ማለት ነው። ግን ደግሞ በተቃራኒው ቤቲ በማበዷ በጣም አዝነው ነበረ። ያ እንግዲህ የእሷ ክፋት እዚህ ደረጃ አድርሷታል። ምንም ማድረግ አይቻልም። ወደ ልቦ ነዋ ይመልሳት ብለው እንግዲህ እየጸለዩላት ነው ያሉት ማለት ነው። ልቧ እስኪጠፋ ድረስ ትወደዋለች። እሱ ደግሞ እንደማይወዳት ታውቅ ነበረ። ጽናት አሁን ላይ እንግዲህ እኔ ነኝ ምክንያት የሆንኩትኝ ነግራይ ነበረ። ፍቅሬን ካጣውኝ መኖር አልችልም ብላ ነግራይ ነበረ። ኪራ እያለች ለኪራ እየነገረችው ነበረ። አንቺ እንደዚህ ስለሆንሽ አይደለም ወይ ደግሞ አንቺ በመሀል ስለገባሽ አይድል መሆን ያለበት ስለሆነ ብቻ ነው ይሄ ነገር እየሆነው ብሎ ጽናትን እያባበላት ነው ያለው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። የቤቲንም መጨረሻ እንግዲህ ፈጣሪ ያሳየን። ቤቲ ምናልባት አሁንም እያስመሰለች ሊሆንም ይችላል። ድጋሜ በህይወታቸው መጥታ እንዳትበጠብጥ ሁሉም ፈርቷል ማለት ነው። በተለይ ጽናት አሁን ላይ ያ ነገር እንዳይከሰት ነው እያንዳንዷን ነገር እየፈራች ያለችው ፍቅር ለመጀመር ብዙ ታጉላታል ማለት ነው። አሁን ላይ ከኪራ ጋር ምንም አይነት ነገር ማድረግ አትፈልግም። እሱ ግን ያጣው ልጁላ እንሞክር እያላት ነው ያለው ማለት ነው። እሷ ደግሞ ዝግጁ አይደለሁም ብላ እምቢ ብላለች። እንግዲህ ትዳራችሁን ይባርክላችሁ ብለናል ማለት ነው። ወልዳችሁ እንግዲህ ልጅ ለመሳም ያብቃችሁ። ያጣችሁ ልጅ እንግዲህ ለማቀፍ ፈጣሪ ያድላችሁ ብለናል። ጽናትና ኪራ በስተመጨረሻ እንግዲህ ያው ኪራና ጽናት እንደዚህ በፍቅር በመሞላታቸው በጣም ሁላችሁንም ደስ ብሎናል። እስኪ ይህንንም ቪዲዮ ላይክ በማድረግ ጀምሩት። ውድ ቤተሰቦች ስለተከታተላችሁን እጅግ አርጌ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።